የት እንዳሊ ነው እንደዚህ አፍጣችሁ የምታዩት? የትም፣ እራሴ ሊፈነዳ ነው። እንደውም በሰላም ማደርሽ እራሱ ገርሞኛል። ምን ማለት ነው? ምን ሆኜ ነበር? ከየቱን ጀምርልሽ? ከውርደቴ ነዋ። መቼስ እሱን ያለኝ ቀሪ ሀብቴ። ማታ ሰክረሽ ነበር። ወይዚ በአምንሽ ደስ ይላይ ነበር፣ ግን አላምናችሁ። በእውነት የት እንደነበርሽ አስብም። ካፌ ከዛ የከብሮም ጓደኞች የሆቴል ምርቃት ላይ ነበርኩ እኮ። መቼስ ያው ምርቃቱ ላይ አላረገውም። አርገሸዋል ወይ? ሳንቆይ ምን ይሻልሻል? ወይ ጉዴ አፈር መስጠጣለ ነ እኮ አንተ እኮ ያራዳለች ከሆነ አዎ ለዛ ኮ ደሜን ማስቀመ እንደዚህ ያልከው እኮ ደንግጠ ነው አደል? እኔም አልነበር ገና አንዳንድ ሰሞኑን ያዘ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ያሱ ቤተሰቦች፣ እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። ጽናት ክፍል ሰባ ዘጠኝ ጀላችሁ መጥቼ አለሁኝ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ፣ እንግዲህ ኪራይ የቅዱስን የጠፍተሀን ስልክ አጥፍተህ እያለው ይገኛል ታዲያ፣ ለምንድን ነው እንደዚህ ያስጠቆራል? ምንም ከቤተሰቦች ጋር ነበርኩኝ ይለዋል ቆይ ቤተሰቦች እዚህ ነው ያሉት ይለዋል ኪራይ። አው አፈር ምርምር ነው የሚሰሩት ይለዋል። አረ ሁሉም ቤተሰቦች አው፣ እናቴም፣ አባቴም፣ እህቴም ሁሉም እሱ ነው የሚሰሩት ይላል። ለዛ ነዋ ፈታ ያልከው ይለዋል ኪራይ። አው የሚሰራው እኮ መለወጥን ነገር የሚያስብ ሰው ነው ይለዋል። እና ምን ማለት ነው ይለዋል። ያው የቅዱስ ቤተሰብ ወሞት የሉም ማለት ነው። ግን ኪራይ ያለው ነገር አልገባውም ማለት ነው። ያልኩህን አልገባህም መሰለኝ። ስለስራው ብዙ ምቆት ባይኖረኝ ዜን የእፅዋት እድገት ምናምን ሲለው ጊዜ በልበል፣ አባቴ አንተ እኮ ምንም አልገባህም ይለዋል። አፈር ምርምር ያልኩህ እኮ መቶ ማለት ነው ይለዋል። ምን ይላል ኪራይ አው ይለዋል። ቅዱስ በጣም ይቅርታ ስላስታወስኩ ይለዋል። አይ ግዴ የለም ታውቃለህ ብቻ መቃብራቸው ላይ ሻማ መብራት ከጀመርኩኝ ሶስት አመት ሆኖኛል። ይለዋል ታዲያ ምንም እኛለው አይደለም እንዴ ይለዋል። አንተ እኮ ትናንት እኮ ነው የመጣኸው ይለዋል። ብቻ ምን አገር ነበረብህ እኔ ሰላቅ አስከፋኸው ይለዋል። ኪራይ እና ኪራይም በጣም ተክዘዋል ማለት ነው አስከፋሁት በማለት እና ከዛ በኋላ መራዊትና ጽናትን ኬች ላይ ቁጭ ብሎ ነበረ ኬች ላይ ቆሞ ከዛ በኋላ እኔ አስደብርኩሽ እንዴ? አልደበረኝም ትላታለች መራዊት በቃ እንሂድ፣ ሳሎን ብቻቸው እኮ ተውናቸው። ሲሉ ከዛ ኪራና እንግዲህ ናሆም እየሳቁ ወደ ኪችን ይገባሉ። ምንሽ ነው ገብታችሁ ቀራችሁ? እዚህ የሴቶች አንዳንድ ነገር የተወያይ ነበረ፣ ስትር ጊዜ ከዛ በኋላ የነደፋችሁን ነበረ እንዴ? ይላል ኪራይ። አረ አይደለም እኛ ስለ ራሳችን ነው። እናንተም ሁሌም ኑሩልን እንጂ እናንተ ካላችሁ እኛ ሁሌም ደስተኛ ነን። ይላሉ። እሺ፣ ሳሎን እንሂድ። ይላሉ። ምን ነው እዚህ እንቀራለን ብለሽ ነው እን ይላታል ናሆም ሳልሆኑ ስትመጡት እኮ እዚህ እንዳይመጣ ፍርታችሁ ነው ይላል ናሆም ኧረ አውርዶኝና በቃ ነው ሄድ ይላል ናሆም ምን ማለት ነው መራዊት ዝምብላ ትስቃለች ሳቅ በሳቅ ሆናለች እንግዲህ ማለት ነው እንግዲህ ክብሩና እንግዲህ ሰኒ በጨለማ እየሄዱ ነበረ ሰኒ ክብሩ ክብሩ ስትለው አልሰማም ኧረ በጆሮ ሆኗል እንደ የተኛኸው ለምንድን ነው የማሰማው ተመስገን አምላኬ ምናምን እያለ የሷም በቅኔ ይነካታል። ማለት ነው ወይ ጀመረክ እንዴ ትለዋለች። እንዴት ነሽ ኮሰረቴ ይላታል። ከጓደኞቼ ጋር እኔ ደግሞ ከስራ እየመጣሁ ነው። ምንድን ነው በጀሮና እንደምትሄደው? እኔማ ማንም ሊጠራኝ አልመሰለኝም። ከዛ እያለ የተሳሳቆም እየቀላት ነው ይላታል። ከዛ በኋላ ይህ ቀልዱ ሜዳ ላይ ተው ትላለችና ይቅርታ በቃ ይላትና ከዛ ምንም አላሰኝም፣ እንሂድ ትለዋለች። ምቶጁን ማይቀቶ ልጋበዝሽ ጽናት የጠበቀች ነው። ችግር የለውም፣ ደውዬ ነግራታለሁ ብሎ ከዛ ከብሮም ሰናይትን ይዞ ወደ ካፌ ይሄዳል ማለት ነው። ከዛ በኋላ መራዊት ምን ሆና ነው ልጅቷ ቀርታለች? ምን አውቃለሁ ወሌላ ቦታ ሆን ላይ ደርሻለሁ ብላ ነበረ ታዲያ፣ ምን ሆና ነው? ይሁን ወይ ልደውላት እንዴ? አይ ትመጣለች፣ ትንሽ ምን ጠብቃት ይላሉ። በራሳቸው ይመካከራሉ። ወይ ነገሩ ቤት ሆና ይሆናል ምናምን እያሉ በቃ እኔ ጣትኩትን እንዳያርብኝ ብላ ጽናት ወደ ኪችን ወታ ማራለች ማለት ነው። መራዊት እንግዲህ ሳሎን ላይ ቁጭ ብላ ታስባለች ማለት ነው። ከዛ በኋላ ሰናይትና ክብሩም ወደ ካፌ ሄዶ እንግዲህ ምን እንዳ እየጠጣች ነበረ ሰናይት። አራንቺ ልጅ ግን ያ ይስቅባታል። ለምንድን ነው ራስሽ እንደ ሕፃን የምታጣጠሚው ይላታል። ምንድነው ምን እንደው እንደ ህፃን አደረግሽኩ ሚጡልታስ ብላይ ነው እንዴ ስል ይስቅባታል። ከዛ በኋላ ደብሮሻ ልበል አው ትላለች። ግን ደብሮኛል እዚም ጥሩ ነው ምናምን ካተገራለሁ ትለዋለች ሰናይት ማለት ነው። አንተ እያልክ የስፈታት ነው ፈታ ያደረከይ ነው ትለዋለች ሰናይት ማለት ነው። ከዛ ክብሮም ስልክ ተደወለለትና ጎደኛዬ፣ ወሽ ጎደኛዬ፣ እንዴት ነካለሁ ደኺለውና ከዛ በኋላ የእንትን እንሂድ ዘለጀል ልደት ና ብሎት እንግዲህ ከዛ በኋላ በስልክ እሺ እንመጣለሁ ብሎ ከዛ ስልኩን ቻው ብሎ ዘጋውና ከዛ በኋላ የሰናይት ልትሄድ ነው እንዴ ትለዋለች። ከዛ ልትሄድ ነው ስትለው ጊዜ የት ልትሄድ ነው? ከዛ ጓደኛ ዛ የሆነ ድግስ አላት ጠርቶኛል። እንዴ አንተም ልትሄድ ነው እና አይገርምሽም? ደግሞ ደውሎ አክብሮ ጠርቶኝ እንዴት ልቅር ነው ቀረፋ፣ የሚባል ባህላችን አታበላሽ፣ ትለዋለች ሰናይት። ከዛ እሱማ ባህላችን ነው ምናምን ይላል። ውይ አው ጠርቶኝ ደውሎ አስታውሶኝ ብቀር ከሱ ጋር ነው የምቀያይመው። በቃ ሄዳ ትለዋለች። እኔም ልሽ ግን ደብሮሻላ አው ምን ነው እና ለምን አብረን አንሄድም? የት? ትለዋለች። የተጠራሁበት ነዋ። የሆቴል እንኳን ሰው ልታረገኝ ነው? ከእኔ ጋር እኮ ነው የምትሄጂው ሳልጠራ ምን ቤት ነኝ? ነው ነው መሄደው ጓደኛዬ ቤት ነዋ። የማን ጓደኛ? የኔ ነዋ ይላታል። ክብሩም አንድ ብለሽ ታሲባለሽ። ኧረ አላስብም ትላለች እሷ እኮ። ከዛ ሂሳባችን ንክፈልና አንይት ተነሺ። ኧረ ልብስስ እንደዚህ ሆኜ፣ እሺ ተነሺ ቀይሬና እንሂድ ተብሎ ሁለታቸውም ተያይዞ ወደ ጓደኛው ግድግስ የተጠራበት ቤት ይሄዳሉ ማለት ነው ከዛ በኋላ ኪራይ የናሆምን እዚህ ደሮ አረ እባክህን ያላድርን ቤቴ ነው ማድረው የሰሙኖ ቤት ነው ንፍቅ ያለኝ ቤቴ ንጀል ምስቴን ቀፌለት ብዬ ቤተኛ ነው ምሻለኝ፣ ይለዋል። ከዛ ናሆም በቃ ተነስ እንሂድ፣ ምኑ የዚህ ጋር ካላደራችሁ እያለን ነው። ቆይ ቅድም አላድርም አላልክኝም? ሲለው ጊዜ አረ ለመደራደር ነው አበሻ አይደለሁም እንዴ፣ የሌላ ጊዜ እንዳትደራደር ይለዋል። ከዛ ፅናትን ስልክ ወደ ሰናይት ጋር ስልክ ትደውላለች። ስልክ ሲደውል ሰናይትም ደግሞ ስልክ አታነሳላት። ከዛ እቺ ልጅ ምን ሆና ነው ብላ ከዛ ደግማ ትሞክራለች። አሁንም ስትሞክርላ ስልኩን አይሰራም። ከዛ አጋጣሚ ኪዳይ ወደሷ ያመራ ወደሷ ጋር ገብቶ ከዛ ውዴ ምንሆነሻል ይላታል። ምን ቆየሽኝ? ሳሎን እየጠበኩሽ ነበረ። አራ ምንም እና ከናሁ ምን አደሩ እሺ ያሉክ ትላለች። መጀመሪያም እንዲህ ብሎኝ ነበረ፣ አሁን ግን እሺ ብለዋል። ጥሩ አድርገሃል ትለዋለች። ሰኒ ምን ነው የተፈጠረን ነገር አለ? አረም የለም። ቤትሽ እኮ ልክ አይመስልም ይላታል። ናሁም እረ ሰኒ መጣለው ብላ እንደውም ቆየች። ደግሞ ምን እንደሆነ ምን እንደሆነች አላውቅም። ስልክ አታነሳም። ስራ ሆና ይሆናል እንዴ ኪራ። ምን ሆነዋል? ሁለት ሰዓቱ ሆነዋል። በዚህ ሰዓት የምን ስራ ነው? ትለዋለች ህጸናትን። የኪራ በቃ ትጨናነቂ የኔ ውድ። በቃ ጠዋት ሄደን ቤቷ ቼክ እናደርጋለን። አዎ በቃ ምናልባት ደግሞ ስታዩት ደውል ይሆናል ይላል። አው በቃ እንሂድ። ሳሎን እንሄድ ደግሞ ናሆም እንዳይጨሁብኝ በቃ እኔም ልብሴን ቀይሬ መጣሁ። አንተም ሄድ እሺ፣ በቃ እንዳትቆይ ብሏት ኪራይ ወደ ሳሎን ወደ ናሆም ጋር ያመራል። ከዛ ከዛ በኋላ ናሆምና መራዊት መድኃኒቶችን ወሰደች። አው ሁለቱም አራ ሁለቱም የውልሽ ካልሆነ ይሄ ፋርማሲው እንደመጠመጥበት እሱ ነው ማመጣው እዚ ይላታል። አረ ይሻላል ትለዋለች።

ጠረተዋ ታሳፍረኛ ትለዋለች። ማን አንቺ ልታፍሪ ይላታል። እና አይና ውጣ ነኝ እኔ አይና ፈል ልትሆኝብኝ አልፈልግም። ለምን ባልና ሚስት እኮ ማለት ግልጽ እንቅጭ ቅጫዋን መናገር እንጂ የምን መተሸፋፈን የምን መደባበቅ ይላታል ናሆም። ከዛ በኋላ ሰናይትና ክብሮም እንግዲህ ሰክሮ በጨለማ እየተጓዙ ይመጣሉ ወደ ቤት እየዘፈኑ ገዳማ ገዳማ እያለው፣ እሷም እሺ ትለዋለች ሰዋልሁለቱም ሰክሮማለት ነው። እንሄድ እንሄድ በዚህ ጫካ ያጀቡ እንሳይመጣ እያለች እንግዲህ ከዛ አህ ያጀቡ ስትለው አለህ አለሁ ይላታል ክብሮም። ምን እየሰራህ ነው? አረባክሻንቺ አታጃጅኝ ይላታል። በስካል ቀርቦ ምን እየሰራህ ነው? እንደዛ ነው የሚባለው ትለዋለች። እሽ በቃ ሰኒ ሊበላ ስትል ሁለቱም በሳቅ እንደ ስነተራ ሞሎ እንግዲህ እንደ እብድ እየሆኑ ትጨረጨሩ ወደ ቤት ይመጣሉ። አንቺ በቃ ልጅነትሽን አጨረሽን በቃ ይላታል። አዋ አልጨረስኩም ትለዋለች። ድሮም በቤተሰቦች የድህነት ነበረ ትልና እንግዲህ ከዛ በኋላ በእኔ አላምናችሁም። በእውነት የት እንደነበርሽ አስቢ ትላታለች። ሲ ካፌ ከዛ የክብሩ ጓደኞቹ ጋር ምርቃት ጋር ነበርኩ እኮ መቼስ ያው ምርቃቱ ላይ ከዛ አላደርገውም ከዛ መራዊት አድርገሽዋል ትላታለች። ውይ ሰኒ ቆይ ምን ይሻልሽ ያለች የራሷን አፈርቢ አፈር አሁንማ በቃ ኪራይ ና ሆኖ ምን አይተውኝም አይደል? ትላለች። አዎ ቁጭ ብሎ ብሎ አሁን ነው የተኙት። ለምን? ትላለች። ማታ አሞሽ ነበረ ለዛ ነው ጎሮሮዬ የሆነ ነገር የሆነ የመሰለኝ አሁን ወተት ጠጫለች። በቃ አይ አይ ወተቱን ይብቀኝና ቤቴ መሄድ አለብኝ፣ ውደቴን ሳያወጡብኝ እና ሆምና ኪራይ ሳይነሱ ኦ አይሆንም። ቁርሴ ሳይበሉም አትሄጂም። ኧረ እባካችሁ ተውኝም ቤቴን ልሂድ ውደቴን እቤት ሂጅ እዛ ልሸፋፈን ትላለች ሰናይት። ከዛ መራዊትም ትስቅባታለች። ከዛ እሷ ውይ በቃ ስራም ቀራው። እሺ ምን ሊሆን ነው ትላለች። ምንም በቃ ሞኛል በይ። እንዴ እኔ እኮ ስራ እያለ መቅረት አለ ሞኛ ያደረኩት በሽታ የለም ቋንጃ የተሰበረ እጅዬ ወለ ማለ በቃ እያልወለ ምን ያላልኩት ነገር አለ እሺ፣ አሁን ምንድነው የምለው ትላ ትላለች ማለት ነው። የዛሬ የነበረን ቆይታ በዜና በቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን።